አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ፣ ውድና የተከበራችሁ ውድ የራዲ ቻናል ተከታዮች ሁላችሁንም ሰላም ብያለው። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለው ማለት ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ እና እንግዲህ ዛሬ ማለት ነው እንግዲህ በስደት ላይ ሆናችሁ እንደዚህ ልብስ እየሰገሰጋችሁ የምትለብሱ ስንቶቻችሁ ናቸው? አሁን እኔ የማይሰገሰግ ይኖራል ብዬ አላስብም። እኔ ዛሬ አዲስ የስላላደለ ማለት ነው በየህርኩባቸው መዳሞች ይሄ እንኳን ትንሽ ረዘም ስላለኝ ቆምጬ እየለበስኩ ነው። ግን እየተቀደደ የልጆቻችሁን ሁሉ ጥፎው የሚለብሱ መዳሞች እኔ አጋጥመኛል ማለት ነው። ቢያንስ ጉልበታቸው ላይ ሀዲቃ ህደው ሲቀደድ ምናምን እናታቸው ያን የተቀደደውን ሰፍታ ትሰጣቸዋለች ማለት ነው። እና ይለብሳሉ ያንን እና እንግዲህ ያው ኢትዮጵያ ድሮ ነበረ እንደዚህ ልብስ እየተሰፋ እየተጣፈ የሚለበሰው አሁን ግን ቀርቶ ነበር። አረብ ሀገር ደግሞ እንዲፋሽን እንዲፋሽን ማለት ነው። እኔ ድሮ ከሁለት ሺህ አራት ጀምሬ በቃ ስደትን ከአንዱ ሀገር አንዱ ሀገር መልዞርበት የለኝም ምንም ያፈራሁት ነገር ባይኖርም ግን የአረቦችን ሁኔታ ግን ሙሉ ለሙሉ ተረድቻቸዋለሁ ወይንም ደግሞ አውቂያቸዋለሁኝ ማለት ይቻላል ማለት ነው እና እንግዲህ ያው እኔ እየሰፋው ነው መርፌውም መገኘቱ መርፌው ራሱ ክር አያባክንም ማለት ነው ክሩም እንዳይባክን

የዞሮ ዞሮ የተቀደደውን መሸፈን እኮ ችግር የለውም። እኔ ያው መኪናም በክር ነው የሚሰፋው፣ ግን እጅም በክር ነው ያው እንግዲህ አሰፋፉ አይነቱ ይለያል እንጂ ማለት ነው እና አዲስ ከኢትዮጵያ መታችሁ መዲያማችሁን ኮሶፉ እና ልበሱ ምናምን ስትላችሁ እንዴ የሌላው ልጆች አሰር እንደዚህ ነው እንጂ የረዲሞችስ ምን አይነት አዲስ ነገር አመጣች ምናምን እንዳትሉ፣ ሁሉም ናቸው ማለት ነው። እኔ እየዞርኩ ያላየሁት ስለሌለ ማናቸው ቢሆኑ በቃ እየጣፉ ነው የሚለብሱት ማለት ነው። እና እንግዲህ እኔ እንኳን ያው ልብሱ ረዘም ስላለ ለብሳው የለበሰችው እሷ ረዘም ስላለ ቃሜ እና ያው ልመጣ ነው ምናምን ስላት ኢኒፎርም ነው ከበቱ ሞልታ ያገኘዋት ማለት ነው እና ስመጣ ተሸፍኔ ምናምን የመጣሁ ጊዜ እንዴ በፊት ለምን አልነገርሽኝም? ምናምን አለች። ቤት ከመጣው በኋላ ቦሌ ግን ጠፍቻት ማለት ነው። እኔ ቢያንስ ወይ ውጭ ላይ ትጠብቀኛለች፣ ወይንም ደግሞ ሆነ ክላስ ትጠብቀኛለች ብዬ ነው። እሷ ግን እዛ ሻንጣ የሚዞርበት አላለ። አቡዳቢ ደግሞ ምንም የሚያግድ የሚይዝም ነገር የለም። በቃ መግባት መውጣት ነው። ዝም ብሎ ና እኔ ውጭ ላይ ነው የምትጠብቀኝ። ቆይ በዋትሳፕ ሪከርድ አደርግላታለሁ ብዬ እሷ ግን ሱራዬን ፎቶዬን ይዛ እስካን አድርጌ ላኩላት። እኔ ፓስፖርት ፎቶ ይዛ ትፈልገኛለች ማለት ነው። እኔ ግን ጣገቧ ነኝ አለሁት። እኔ ደግሞ እሷ ናት ብዬ አላወኩም። ያው ስለማላውቃት በፊቷ አሰሪ የእህት ናት፣ አላውቃትም። እንደገና ደግሞ እሷም ስለተሸፈነች ማለት ነው። ከዛ እሷ ግን ተመጣች፣ ቆይታለች ቢያንስ አራት ሰዓት ይፈጃል ብያታለሁኝ። ከትንሽ ሰዓት በኋላ ቢያንስ ወደ አንድ ሰዓት የሚሆን እዛ ተቀምጣለች ና ትፈልጋለች ዝም ብላ። ከዛ ስትል ያው እኔም ሻንጣ ሲዞር አጥቸው አልፎ የኑሮ ከዛ በኋላ ላይ አግኝቸው እንደገና ዋትሳብ ሪከርድ ሳደርግላት ወይ እንሻለች ሻንጣው የሚዞርበት ምናምን፣ እዛ ነኝ ምናምን ስላት ደግሞ መደሳ ደግሞ አጠገብ የሆና ደግሞ ስታደርግ ዞ በጣገቢ ገቢ መጣ። አንቺ ነሽ እንዴ ስላት ና ያለችው ማለት ነው። እና እንግዲህ እሷ እንደዚያ አደረገች። አሁን ግን ይሄንን የለበሰችውን ልብስ ትሰጠች ደግሞ ቤቴ እንዳይቆሽሽ ቤቴ እንዳይቆሽሻለች። አለች ከታች ረዝሙ ውጭ ላይ ወተሽ ውጭ ላይ ነው፣ ኩሽናው ውጭ ነው ለብቻ ማለት ነው። የውጭ ኩሽና ምግብ ምናምን የሚሰራበት ውጭ ላይ ነውና እዛ ገብተሽ ታዝኛው ስመጪ ቆሻሻ ይዞ እንደገባ ጨርቅሽ ናሳጠር ትላለች ማለት ነው። እና የእሷ ስለሆነ ረዘመኝ ትንሽ አጠራ ለመስፋት ነው። እኔ እንኳን ግን ቢሆንም እየጣፍኩም ስለብስ ኑር ያለሁ ምንም አይመስለኝም። በቃ ያው ክር አይደል የሚሰፋው መቼም ሌላ ነገር፣ በወርቃ ይሰፋል ማንኛውም ልብስ ቢሆን ማለት ነው። እና እንግዲህ ልብስ እየጣፋችሁ የምትለብሱ እህቶቼ ምንም እንዳትደናገጡ እና ያው እንግዲህ ኢትዮጵያ የቀረው ያው ኢትዮጵያ እኮ አሁን እየሰለጠነች ነው። ያው አልሰለጠን ያለችው ለሰው ልጅ ሕይወት አለማሰብ ብቻ ነው እንጂ አሁን ላይ ልብስ ጥፎ የሚለብስ የለም። የለም ማለት አሁን ላይ የለም። አሁን ላይ ልብስ እየጣፈ የሚለብስ የለም። ጫማ እየተኮሰ የሚለብስ የለም። እዚህ ነው እንደ ፋሽን የሆነው። እንግዲህ ያው ሀገራችንን ከልብስ ጥፌት ልብስ ጥፎ ከመልበስ እያወጣን ደግሞ እንግዲህ ከዚህ ግር ግር የሚያወጣን ና በሀገራችን የምንኖር ያደርገን። የዞሮ ዞሮ እንደዚህ ነው። ዞሮ ዞሮ አለ ሀገር ያለ ነው ማለት ነው። እየጣፍ ነው የኢትዮጵያ ሰው እንግዲህ፣ ቬሎ የምንለብስ ምናምን የሚመስላችሁ እንግዲህ። የኢትዮጵያ ህይወት ይሄ ነው፣ የስደት ህይወት ማለት ነው። የስደት ህይወት እንግዲህ እንደዚህ እየጣፉ እየጣጣፉ ነው የምንኖረው ማለት ነው። እና ስለዚህ ተረዱን፣ ተረዱን። እንግዲህ ወር ሞላሽ ይህን ያክል ብር አመረት፣ ይህን ያክል ብር አፈራሽ ብትሉ ጨርቅ ጥፈን እየለበስን ነው ማለት ነው። እና ኢትዮጵያ ደግሞ ስንሄድ ሻል ያለ ልብስ የምንለብሰው እንግዲህ፣ እንደዚህ ፊት ይህንን ለብሰን ለብሰን አጠራመ ነው። ስለዚህ እናንተም የኢትዮጵያው ወንድም ሆንክ ማንም ሆንክ ባል ብር አታባክም ማለት ነው። ልብስም ከሆነ እየጣፋችሁ ልበሷ፣ አዲም ምን ችግር አለው? መርፌ ነው አለ እንግዲህ ያው የመርፌው አይነት ነው የሚለው እንትን የሚለው እንጂ፣ ይቺ መርፌዋ ይቺ ብትሆን አሪፍ ናት። ክራ አታባክ ነው ራሱ ይቺ ክር ምንም ተቆጥባለች። በደንብ አድርጋ ማለት ነው ሁለት ሶስት የሚወጋ የሚሆን ታመጣለች። የኛ ግን ረዥም ስለሆነ በቃ ውንግር ነው የሚለው እና እንግዲህ የዛሬው ይህንን ይመስላል። ቪዲዮውን ላይክ፣ ሸር፣ ሰብስክራይብ ማድረጋቸውን እንዳትረሱ ሰላም።